ዓለም አቀፍ የሴቶች ቀን ፈጣንና ቀጣይነት ያለው በሴቶች ተሳትፎ ይረጋግጣል በሚል መሪ ሀሳብ በብሔራዊ ደረጃ በዘንድሮው በዓለም አቀፍ የሴቶች ቀን መከበሩ ይታወሳል። ይህም ቢሆን ታዲያ ግን እንዲ ያለው ጉዳይ ዛሬም ድረስ በአገስ በገሰሱ ህይወታቸውን ለሚነጠቁ እህቶቻችን የፈየደው አንዳችም ነገር የለም። ዛሬም ሴቶች ይገደላሉ፣ ይደበደባሉ፣ ይደፈራሉ እየዋጠን ያለነው መራረው መራረውነት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ፣ የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችንም እንዲሁ ሰሞኑን እንደሰማነው እጅግ በጣም መሪርና አሳዛኝ የሆኑ ጉዳዮች ሰምተን ይህንን ጉዳይ ትማሩበት ትጠነቀቁበት ይሆን ይሆናል ብለን እነሆ ወደ እናንተ አምጥተነዋል። የአምስት ዓመት ህፃን ልጅ ከትምህርት ቤት ስትመለስ ማንነታቸው በወል ባልታወቁ ሰዎች ታፍና ተገድላ መገኘቷ ተሰምቷል። ልፍ ሲልም እንዲሁ ነፍስ ያወቀች ቤተሰቦቿን የምታስተዳድር ልጅ በወጣችበት ቀርታለች። እሷም እንዲሁ ማን እንደገደላት እስካሁን አልታወቀም። ወዲህ ደግሞ አንድ ግለሰብ እንዲሁ የፈላ ውሃ አንዲት ጎረቤቱ ላይ በመድፋት ከባድ የአካል ጉዳት እንዳደረሰባት ሰምተናል። ይህ የሆነው ታዲያ በዓለም አቀፍ ደረጃ የሴቶች ቀን እየተከበረ በሚገኝበት በዚህ በመጋቢት ወር ውስጥ ነው። ሴቶች ዛሬም ይደፈራሉ፣ ዛሬም ይገደላሉ፣ ዛሬም የወንዶች ሰለባ የሆኑ ይገኛሉ። ይህ እስከ መቼ እንደሚቀጥል አናውቅም። ያም ማለሄ ግን እንዲህ ያለውን ጉዳይ እለት ዕለት እየተከታተልን ወደ ሚዲያ የምናመጣው እንድትሰለችው ሳይሆን ብዙዎቻችሁ እንዲህ ካለው ጉዳይ ላይ እንድትማሩ በቃን ማለት ያለባቸውም ደግሞ ሲበቃችሁ በቃን እንድትሉ ነው። ወንዶችም እንዲህ ካለው ነገር እጃቸውን ሰብስበው መማሪያ ይሆን ዘንድ ብለን ነው የምናመጣው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትትና ጠየቅን፣ ክበሩልን። ሰሞኑን የተሰማው የቀነኒ ጉዳይ ከብዙዎቻችን ልብ ውስጥ ወጥቶ ሳያልቅ ሀዘኗ አሁንም ልባችንን አቆዝሞት እያለ ዛሬ ደግሞ የሰማነው እጅግ ልብ ሰባሪ ነገር። ሀገራችን ወዴት ወዴት እየሄደች ነው፣ ሰውስ እንዴት እያሰበ ነው የሚል ትልቅ መጠይቅ ልብ ውስጥ ይፈጥራል። አብዛኛው ህዝቧ ሃይማኖተኛ ነው፣ ስርዓት አለው፣ ግብረ ገብ ነው በምትባል ሀገር ላይ እየኖረ ሰው እንዴት አድርጎ እንደዚህ ይቻለች ጨቅላ ህፃን ላይ ይጨክናል የሚለው ጥያቄ አሁንም ያልተመለሰ እውነት ሆኖ አልፏል። ይች እዚህ ምስሉ ላይ የምትመለከቷት ታዳጊ ህፃን ሆህተ ዳግም ትባላለች። ነዋሪነቷ በአማራ ክልል በዋግምራ ብሔረሰብ አስተዳደር በሰቆጣ ከተማ ነው። ህፃን ሆተ የአምስት ዓመት ልጅና የኬጂ ዋን ተማሪ ስትሆን እጅግ ፈጣን ጎበዝና የደረጃ ተማሪ እንደሆነች ነው ቤተሰቦቿ የሚናገሩት። ቤተሰቦቿ እንደ ወትረው ሁሉ ልጃቸው ሆተን አርብ ዕለት ማለትም መጋቢት አምስት ቀን 2017 ዓ ምት ትምህርት ቤት ልከዋት እዛው ውላ ተጫውታ እንደ ወትሯ በሰላም ወደ ቤቷ ትመለሳለች። ሆተ ከትምህርት ቤት ከተመለሰች በኋላ ቤት ገብታ መክሰሷን በላልታ ዩኒፎርሟን ቀይራ እንደወትሮው ልትጫወት ወጣ ብላለች። ታዲያ ይህ ከሆነ በኋላ ልክ ከቀኑ አስር ሰዓት አካባቢ ሰቆጣ ከተማም አዝባ ኮንዶሚኒየም በሚገኘው መኖሪያ ቤት ማንነታቸው ባልታወቁ ጨካኝ ሰዎች ታንቃና ታፍና ተገድላ መገኘቷ ነው የተሰማው። ይህ እጅግ በጣም መሪር ሀዘን ነው። እንዲህ ያደረጉት የህፃኗ ገዳዮች እናትና አባት ለወትረው ለስራ ቢሮ መሆናቸውን አረጋግጠው ህፃኗን አንገቷን አንቀው በማፈን እጅግ ባልተገባና ጨካኝ በሆነ መልኩ ለህልፈት እንደዳረጓት ነው ሊታወቅ የቻለው። የህፃን ሆህተ አባት ዳግም ባይነሳኝ እንደሚናገረው ከሆነ በጽሁፍ መልእክትና በማህበራዊ ሚዲያ ሳይቀር ልጆቹ ላይ ዛቻ ሲደርስበት እንደነበርና የህፃን ሆህተ ዳግም ታላቅ ወንድም አንድ ወቅት ላይ እንዲሁ በተደጋጋሚ ከትምህርት ቤት ሲመለስ ከገዳዮች እንዳመለጠ አስታውቋል። ይህ በምን ጉዳይ ሆነ፣ ስለምን እነዛ ሰዎች እንዲያደረጉ እነማን ናቸው የሚለውን ጥያቄ ለጊዜው መልስ አልተሰጠበትም። እናም የኢትዮጵያ ህዝብ ይላሉ አባትና እናት፣ እናም የኢትዮጵያ ህዝብ ሆይ እናንተ ፍረዱን፣ ወላድ ይፍረደን። ለልጄ ለህፃኗ ተዳግም ፍትህ ስጡኝ ሲሉ ተንገብግበው ወላጆቹ ያለቅሳሉ። ይህ እጅግ በጣም ልብ የሚሰብር መሪር ሐዘን ነው። ወደ ሌላውና ወደ አንገብጋቢው ደግሞ ሌላ ጉዳይ ስንሸጋገር የልጄን አስክሬን ማየት እፈልጋለሁ ያለች እናት እንዲሁ በፖሊስ ስለመደብደቧ ነው፣ እየሰማ ነው። ይህች እዚህ ምስሉ ላይ የምትመለከቷት ግለሰብ አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ገና በዚህ እድሜዋ ቤተሰቧን መርዳት የመደገፍ የመጦር የእሷ ኃላፊነት ነበርና እንደ እድሜ ኩዮቿ መቦረቅ መፈንደቅ ሳያምራት ዙሮ መግባት ሳያሰኛት የተጣለባትን የቤተሰብ ኃላፊነት ለመወጣት በልብስ መሸጫ ሱቁ ውስጥ ተቀጥራ ተሰራ ትጀምራለች። እዛም በምታገኘው የወር ገቢ ለቤተሰቦቿ የሚሆን ነገር ከተቻለ ደህና ሆድ ያዝ የሚያደርግ ምግብ ቢጤ ታመጣለች። ያ ደግሞ ካልሆነ ቆሎም ቢጤም ቢሆን ገዛስታ ትገባና የዕለት ጉርሳቸውን ትሸፍናለች። ለቤተሰቦቿ ያላት ፍቅር ልዩ እንደሆነ ይነገራል። በጣም ትወዳቸዋለች። እነርሱም ቢሆኑ በብዙ ያከብሯታል በብዙ ያከብሯታል ይወዷታል። ከሁለት ሳምንት በፊት አያንቱ እንደተለመደው በሀገራማን በጠዋት ተነስታ ልብሶቿን ለባብሳ ለስራ ከቤት ትወጣለች። አያንቱ ለወትረው የቀን ስራዋን ጨርሳ ቤት የምትደርሰው ልክ አንድ ሰዓት ከሰላሳ ላይ ነበር። የዛን ቀን ልክ ሰዓቷ ደርሶ ቤት ትገባለች ተብላ ስትጠበቅ፣ እንደው ድንገት በዚያን ቀን ሳትመጣ ትቀራለች። ይህ ለአያንቱ ቤተሰብ እንግዳና ያልተለመደ ነገር ነበርና እህትየው የእጅ ስልኳን ታነሳና ወደ አያንቱ ትደውላለች። ለጊዜው ስልኩን ያነሳው ታዲያ አንድ ያልተጠበቀ እንግዳ ሰው ነው። ስልኳን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለችና እናትና አባቷ ሆስፒታል እንደሚመጡ ንገሪያቸው ብሎ ስልኩን ይዘጋዋል። ቤተሰቦቿ የሰሙትን ዱብዳ ነገር እንደሰሙ እየጮሁ ግራ ተጋብተው ወደ ሆስፒታል ሲበሩ ይደርሳሉ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ላይ ሲያወርድና እነርሱ ሲደርሱ ሁሉ ነገር አንድ ይሆናል። ሁኔታቸውን ያላወቁት እናትና አባት እንዲሁም ወንድሞቿ ከመኪና ሲወርድ እያዩት አስክሬኑ መጀመሪያ አካባቢ እያየሱት መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናቸው ወይ የአያንቱ ቤተሰቦች ሲሉ ይጠይቃሉ። እነርሱም አዎኛነን ሲሉ ይመልሳሉ። አያንቱ ራሷን አጥፍታለች ሲሉ ለቤተሰብ ፖሊሶቹ መርዶን ያረዳሉ። ይህንን መራር እውነት በድንገት የተጋቱት ቤተሰቦቿ ታዲያም ሁሉ ነገር ጨለመባቸው። የቆሙበት መሬት ሲከዳቸው፣ የሰሙትን ማመን ሲያቅታቸውና ጨልምልም ድንግርግር ባለ አለም ውስጥ ሲገቡ አንድ ሆነባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ እራሷን አጥፍታለች ብለው ነገሯቸው። እናት የልጃቸውን አስክሬን ለማየት ወደ ሸራው ሲጠጉ ፖሊሶች ማየታችም በማለት እንደደበደቧቸው ቤተሰቦቻቸው መናገራቸው ተሰምቷል። እንደ አያንቱ ወንድምና አባት ንግግር ከሆነ ደግሞ አስክሬኗን እንዳናይ ብንከለከልም ከሞትንም እንሙት ብለን የተደበደብን ተጋፍተን አስክሬኗን አየነው ሲሉ ይገልጻሉ። አስክሬኗን እንዳየነው ከሆነ ደግሞ ሲሉ እያዩትን እንዲህ ሲሉ ይገልጻሉ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ ማረብ ቢጤ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም የጡት መያዣም የለም ቲሸርቷ መሬት ላይ እንደተጎተተች ያስታውቃል ሲሉ አያንቱ ራሷን እንዳላጠፋች ና በሰው እጅ አንድ ነገር ሳትሆን እንዳልቀረች ይናገራሉ ከዚህም ጋር ተያይዞም በዕለቱ የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች መካከል አንዱ ፈንጠር ብሎ እኛ እንዳንሰማው ድምፁን ቀንሶ ከሌላ ሰው ጋር በስልክ በሹክሹክታ ሲያወራ ነበር ሲሉ ሌላ ጥርጣሬያቸውን የጨመረው ነገር ስለማየታቸው ማየታቸው ይናገራሉ ግለሰቡ ምንም እንኳን እርሱ ካሉበት ፈንጠር ብሎ እየተንሽኳሾከ ቢያወራም ቅሉ ልፍልፍ ብሎም ቢሆን አትሽሽ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣም ሲል እንደ ሰሙም ይገልጻሉ። በመግቢያችን እንዳልነው ይህ ወር የሴቶች ቀን የሚከበርበት ወቅት ነው። እሺ አሁን ለማን ነው እንዲህ ያለው ጉዳይ አቤት የሚባለው? እስከ መቼ ነው ማንም ወንድ እየተነሳ የፈለገውን እየፈጸመ የፈለጋትን እየገደለ የፈለጋት ላይ የአካል ጉዳት እያደረሰ ዝም የሚባለው? ይህ ያልተመለሰ ጥያቄ ነው። በዚህ ወር ብቻ ስንቶቹ ህይወታቸውን አጡ? በዚህ ወር ብቻ ስንቶቹ አካላቸው ጎደለ። አያንቱ ያለ ምርመራ ያለ ፍትህ ልትቀበር ችላለች። አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በንባና ባዘን አሁንም እየተሰቃዩ ይገኛሉ። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለች ብለው አንድም ቀን ጠብቀው አያውቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ አንድም አካል የለም። ማንም ሰው ተጠያቂ አልሆነም። ቤተሰቦቿ በራሳቸው መንገድ ሄደው የጠረጠሩት ሰው አለ። ጥርጣሪያቸውን ለፖሊስ ተናግረዋል። ነገር ግን እስካሁን ምንም ነገር አልተፈጠረም። እንዲህ ነው ብሎ ቁብ ሰጥቶ የሰማቸው ያዳመጣቸው፣ ለጥርጣሪያቸውም አንድ እርምጃ ወደፊት ገፍቶ ጉዳዩን ሊመረምርላቸው የፈቀደ አንድም ሰው የለም። ዘንድሮ እውነትን ብንናገር የሚሰማን የለም። በጣም እያሳዝናል። ፍትህ ላያንቱ፣ ፍትህ ለቤተሰቦቿ፣ ፍትህ ለሁሉም። ተጠርጣሪው ማን ነው ምን አይነት ሰው ነው? ምን አይነት አቅምና ምን አይነት ዘመድ ስላለው ነው ዝም የተባለው? የሚሉ ጥያቄዎች ከአያንቱ ጎረቤቶች ይነሱ ይዘዋል። መጨረሻ ወዳደረግነው መረጃ ስንመለስ ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በሰባት ዓመት ከአምስት ወር ጽኑ እስራት መቀጣቱን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ስለማስታወቁ ልንነግራቸው ወደን ነው። ተከሳሽ ሀብታሙ ተክለማርያም ወንጀሉን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆኑ በሁለቱ ግለሰቦች መካከል በንግግር የተ ተፈጠረ አለመግባባት ቂም በመያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እየከወነች ባለችበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር መዋሉን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት በአቃቤ ሕግ በኩል ክስ እንዲመሠረትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለማርያም በሰባት ዓመት ከአምስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የግል ተበዳይ በተፈጸመባት ወንጀል ከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በሕግ ፊት ቀርቦ ተገቢውን እርምጃና ቅጣት የተላለፈበት መሆኑን እንዳስደሰታት ገልጻለች። በሴቶችና ህጻናት ላይ የሚፈጸሙ ማንኛቸውም ጥቃቶች አስቀድመው መከላከልም ሆነ ተፈጽመው ሲገኙ አስፈላጊውን መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣ የአዲስ አበባ ፖሊስ ጥሪ አቅርቧል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ኮዲዩ በትህትና ጠየቅን። ክበሩልን።